ከሰሞኑ በየሚዲያዎች ላይ መታየት እንዳዲስ የጀመረችው ድምፃዊቷ ስለ እሷ የቀድሞ ህይወትና አሁን ላይ ስላለችበት ሁኔታ ድጋሜ እንዳዲስ እየተነሳ እንግዲህ ማነጋገሩን ቀጥሏል ማለት ነው። በተለይ ከ12 ዓመት በላይ ፊቴ ላይ በደረሰብኝ ጥቃት ከሙዚቃ ርቄ ነበር ማለቷ ነገሩን እንደ አዲስ እንዲነሳ አድርጎታል። ጥቃቱን ማን አደረሰባት? አነጋጋሪ የሆነው የፍቅር ህይወቷስ ምን ነበረ? የመጀመሪያ ልጇ አባት ምኒልክ ዘለቀስ ማን ነው? እንደዚሁም እውቁ ፖለቲከኛ አንድ ሴት ልጅ የወለድላትስ ሰው ምንድን ነው ታሪኩ? የሚለውን ነገር አብረን እንመለከታለን። ሙዚቃዎቿ በዩቲዩብ ቻናል ላይ አሁን እንደተለቀቁ ተረጋግጧል። እንግዲህ ቀስ በቀስ እየወጡ ይገኛሉ ማለት ነው። ሙሉ አልበሟ በአንድ ጊዜ አልተለቀቀም። ይሄ ደግሞ በጣም ጠፍቼ ተረስቻለሁ የሚል እምነት ስላለኝ ቀስ በቀስ እንግዲህ ወደ ህዝብ ለመድረስ ነው የሚል ምላሿ ነው የሰጠችው አርቲስቷ። በአደጋ ምክንያት እንግዲህ ለአስራ ሁለት ዓመት ጠፍታ እንደነበረም ነው የተናገረችው። ፊቷ ላይ ተወቅታ ስለነበረ የነርቭ ችግር ገጥሟት ሕክምና ብትከታተልም ጠባሳው ስለነበረ ወደ ውጭ ሄዳ በጓደኞቿ አማካኝነት እንግዲህ ከተሰራች በኋላ ነው አነስተኛ ሰርጀሪ ማለት ነው። ፊቷ ወደ ቀድሞ ገጽታው ተመልሷል ማለት ነው። በፍጹም በሙዚቃ ከሰው ጋር ቀላቀላለሁ ብዬ አስቤ አላውቅም ነበር ነው ያለችው ሀይሚ። ሰው ፊት ስቀመጥ ራሱ ሸማቀቅ ነበረ። ለዚህ መብቃቴ በራሱ ትልቅ ነገር ነው። ለልጅ ክብር ስል እንግዲህ ባልናገረው ደስ ይለኝ ነበረ። ስሜታዊ ሆኜ ይህንን ሚስጥርም በማውጣቴ ብዙም ደስ አላለኝም ስትል በአንድ ኤፍ ኤም ላይ መናገሯን ተመልክተናል። እንግዲህ በሐረር አካባቢ የተወለደችው ሃይሚ ገና በልጅነቷ በቤተሰቧ እገዛ ከትምህርት ቤት እስከ መድረክ ፐርፎርማንስ ድረስ የደመቀ የልጅነት ጊዜ ነበራት። ምንሊክ ዘለቀ የተባለው የልጇ አባት በትዳር ህይወታቸው ላይ የሚያትት መጽሐፍ እንደደረሰ ይታወቃል። እንግዲህ በዚህ መጽሐፍ ላይ ስለ ሁለቱ የፍቅር ህይወት በርካታ ነገሮችን ነው የጠቀሰው። እንግዲህ በህይወት አጋጥሞኝ የነበረውን ያን ወቅት እውነታ መጽሐፍ ልጻፍ ብዬ መጽሐፍ ችያለሁ የሚለው የቀድሞ ባለቤቷ ምኒልክ የፍቅር ቆይታዬ ረጅም ነው ባልልም ዘላለማዊ ጠባሳው ግን በወረቀት ላይ ታትሞ መቆየቱ ከልቤ ላይ አለል ቢልልኝ በማሰብ በደራሲ አለማየሁ ገላጋይ አርታኢነት ጥቅምት 2003 ዓ.ም በመጽሐፍ ጥራስ ላወጣው ችያለሁ ታሪካችንን ብሏል። በወቅቱ ገናና የነበረው አለቢሾሾ ታዋቂ የሆኑትን አርቲስቶችና ታዋቂ ሰዎችን እያቀረበ ጥያቄዎችን ይጠይቃል። ቴሌቪዥን ያለው ሁሉ ሌላ አማራጭ እንግዲህ ስላልነበረው ይህንኑ ፕሮግራም ነበረ የሚመለከተው። ታዲያ እነ ምኒልክ ቤትም ቴሌቪዥን ስለነበረ አለቤ የዕለቱን እንግዶች ይዞ ብቅ ይላል። ሶስት እንግዶችን ማለት ነው። ከነዚህ መሀል ደግሞ ሙዚቀኛዋ ወጣቷ ሃይሚ አንዷ ነበረች ማለት ነው። ገና በቴሌቪዥን መስኮት እንደተመለከታት ምኒልክ ልቡ ከካለ፣ ለእናትና ወንድሙም ይችን የሀረር ቆንጆ የእሱ እንደሚያደርጋት ቃል ይገባላቸዋል። በጊዜው ምኒልክ ከወንድሙ ጋር አልፎ አልፎም ቢሆን ወደ ናይት ክለብ ይሄድ ስለነበረ ታዋቂ እንስቶች ተዋውቆም ያውቃል። በስራም ቢሆን እንግዲህ አሮጌ መኪኖችን እገዛ እና እሸጥ ስለነበረ ለራሴ አላንስም ነበር ይላል ምኒልክ። ታዲያ ልቡ የተነሳሳው ጎረምሳ ሃይሚን መከታተሉን ይያያዛል። ቀላል ግን አልሆነለትም። ሊያገኛት ቢችልም ቁጡ ባህሪዋና ለስራ ያላት ታታሪነት እልህም ጭምር የሚያስይዝ ይሆንበታል። ቢሆንም ግን የፈጀውን ያህል ፈጅቶ በእጁ ሊያስገባት ችሏል ማለት ነው። ውሎ አድሮ የፍቅር ስሜቱ ሁለቱም ጋር ኮኔክት ያደርጋል። በእግር በፈረስ እሷን መፈለግ የማይታክተው ምኒሊክ በተራው የትነህ መባሉ ትእንግርት ይሆንበታል። ከዚህ በፊት ሌላ ያልተሳካ የፍቅር ታሪክ ስለነበረው በሃይሚ የሚካስ መስሎት ፈነደቀ። ምንም እንኳን የቀድሞ ፍቅረኛው ከሃይሚ ጋር ከጀመረ በኋላ አርፍዳ ብትመጣም የምኒሊክ ምላሽ ግን ከፈለግሽ ላስተዋውቅሽ እንጂ የሌላ ሆኛለሁ የሚል ነበረ። ከዚህ በኋላ ነበረ የምኒሊክ የፍቅር መስዋዕትነት የጀመረው። እንደሚታወቀው የሙዚቀኞች ህይወት ወጣ ያለ ነው። በተለይ ለሴት ልጅ ደግሞ ቁንጅናም ሲታከልበት የበለጠ ውስብስብ ይሆናል። ሙዚቃ ሲሰራ አዳር ስቱዲዮ ቀረጻ ይኖራል ን ስልክ አጥፍቶ መኝታ ነው። ሌላ ጊዜ ደግሞ እንደዚሁ ናይት ክለብ ስራ ለፍቅር እንግዲህ የማይመች ነው። በእነዚህ ሁሉ ሂደቶች ውስጥ ሚኒሊክ ለቀረጻ ስቱዲዮ ስታደርግ ከአሁን አሁን ትመጣለች እያለ መኪና ውስጥ ቁጭ ብሎ ጭምር ሲጠብቃት የትየለሌ ቀናቶችን እንግዲህ እንዳባከንም እንዳፈጠጠም ሲያነጋ ያድራል ማለት ነው። አንዳንዴ ደግሞ በድንገት ወደ ዱባይ ለስራ መሄዷም የበለጠ ለአዲስ ፍቅሩ ህመም የሆነበት ይመጣል። የሚኒሊክ ሽንፈት እንግዲህ እየጎላ መጣ። የእሱ ህይወት ቀረና የህይወት ማጠንጠኛዋ እንግዲህ ሀይሚ ሆነች ማለት ነው። በኢኮኖሚውም ቢሆን እየደከመ ይመጣል። የሚበጁ ናቸው የሚባሉትም ሀሳቦች በሀይሚ የሚመጡ ብቻ ይሆናሉ። አያያዙን አልቻለበትም ማለት ነው። በዛ ላይ እንግዲህ የሀይሚ ባህሪ ደግሞ ፈጣን የሚባል ነው፤ የእሱ ደግሞ ቀዝቃዛ ነው። የሚያስበው ስለ እሷ ብቻ ይሆናል። የደነዘዘም ይመስለዋል፣ የማይፈቀርም ይመስለዋል፣ የበለጠ ሲቀራረቡ እየሸሸችው ይመስለዋል። የሆነ የጎደለ ነገር እንዳለም ይገባዋል። በስሜት ርቃኛለች ሲል ትቀርበዋለች፣ ወደደችን ሲል ደግሞ ድንገት ሳይመቻት ይቀርና ለሳምንታት ትጠፋለች። አንድ ቀን ግን እኔ ቤት ይያት ሄድኩኝና እንደምትወደኝ አብሬያት እንድኖር ጠየቀችኝ ይላል። በጣም ደስ አለኝ። አብሮ መኖሩን ለጊዜው ባልቀበለውም እስር ስሯ ማለቴንና ፍቅረኛዋ ብቻ ሳልሆን ማናጀሯም ጭምር እመስል ነበር ነው የሚለው። እሷን ማገዝ በጣም ደስ ይለኛል። በናይት ክለቡ እየሄደች ከምትባክን ለምን እኔ ናይት ክለብ አልከፍትላትም ብዬ ሀሳቡን አጋራኋት። በወቅቱ አዲስ አልበሟ ሊወጣ ስለነበረ ጥሩ መነቃቃትን ይፈጥራል ብዬ ስላመንኩኝ መኪናዬን ሸጬ ክለብ ቤቱን ለመክፈት ወሰንኩኝ። አልበሙ ሲወጣ ፖስተርና ስቲከር ለመበተን ሌላ ሰው አላስፈለገኝም። በደስታ አከናወንኩት ይላል ባለታሪኩ ምንሊክ ክለብ ቤቱንም ቢሆን እንግዲህ እንዳሰብኩት ተከፈተ። ይሄ ሁሉ ማዘጥዘጤ ፍቅር ለሚሉት ምትሃታዊ ግዴታ እንጂ በሁለታችን መካከል ምንም አይነት እስከዚህ ሰዓት ድረስ ሕጋዊ ውል አልነበረም ይላል። እንደውም የናይት ክለቡ ድርሻ በእሷ ስም እንጂ በእኔ ሁላ አልነበረም። የተፈራረመችውም ሃይሚ ነበረች። ሀሳቡን እኔ አመጣለሁ፣ በምን አይነት ሁኔታ እንደሆነ ባላውቅም፣ መሪዋ ግን እሷ ትሆናለች ይላል የመሪነት ጸጋዬን መነጠቄ ግን ያስከፋኛል። ግን ደግሞ ይስተካከላል የሚል እምነት ነበረኝ። ሀሳቦችን አምጥቼ ስራውን ከሰራው በኋላ አብረን ደስ እንዲለን ስፈልግ፣ ሀይሚ ግን ከፊቴ መታ ትቆማለች። እኔን አባ ከና አትለኝም። ጭራሽ ወንድሟን ገና ናይት ቤቱ ሳምንት ሳይሞላው አምጥታ በስሙ ባንክ አካውንት አስከፍታ ብሩ ወደ እሱ አካውንት እንዲገባ አደረገች። አሁን የበለጠ ቆሜ እንዳስብ ተረዳሁ ይላል የገፋችኝ እንደሆነ ገብቶኛል ያቃተኝ ግን እሷን ከፍቅር ውጪ ማሰቤ ነው ይላል። ናይት ቤቱ በእሷ ቤተሰብ አስተዳዳሪ ስር ወደቀ። ከአስተናጋጅ እስከ አስተዳዳሪነት ድረስ በነሱ ተያዘ። ራሴን ወደ ባርነትና አሽከርነት አስቀንጠር የጣልኩት ግርማ ሞገሴ ጠፋ። ብናገርም እንደማልሰማ ስለገባኝ ዝም እላለሁ። ሃይሚ ወደ ዲክታተርነት ተቀየረችብኝ ይላል። የሆነ ሆኖ ቀናቶች እየተገፉ ነው። አንድ ቀን አልቦማ መመረቅ ነበረበት። እናም ቀነቀጠሮ ተያዘለት። የተጠሩ እንግዶች ቦታ ቦታቸውን ያዙ። በለቱ ግን አንድ የሚያስገርም ክስተት ነበረ። አንድ ሰው መድረክ ላይ ወጥቶ ሻምፓ የከፈተ ይህ ሰው የቀድሞ ፍቅረኛዋ ዳኒ ወይ ነበር። በለቱ ቀደም ሲል በፍቅር በነበሩበት ወቅት የተነሱትን እሱ ጋር ያሉትን ፎቶዎች ሁሉ በስጦታ መልክ አበረከተላት። በሁኔታው ብዙም አልተደናገጥኩም ግን ደግሞ ገርሞኝ ነበረ። ተጠርቶ እንዳልመጣም አውቃለሁ። እንደ ተረዳሁትም ሌላ ፍቅረኛ በመያዙ የእንኳን ደስ ያለች ስሜት ያለውም ስለ መሰለኝ ይሁን አልኩኝ። በሌላ ቀን ግን ሃይሚ ዳኒቦይ መምጣቱ በጣም እንዳበሳጫት ገለጸችልኝ። ይህ ሁሉ ነገር እንግዲህ እያለፈ እኔ ምንም አይመስለኝም ነበረ፣ ምክንያቱም በፍቅር ታውሬ ነበር ይላል። በዚህ መሃል ግን የመጀመሪያ ልጃችንን ሃይሚ ታረግዛለች። ከእርግዝናዋ በኋላ ሰርግ የማድረግ ሂደቱ ከባድ ቢሆንም ያ ሁሉ ግን አለፈ። ነገር ግን የባሰው የመጣው ከሰርጉ በኋላ ነበር ይላል። እንደምንም ሕፃኑ ቢወለድም ኑሯቸው ግን ውጥንቅጡ ይወጣል። ምኒልክም ይህ ነው የማይባል ሰቆቃ ይደርስበታል። ራስን ከመቻል እስከ ጥገኝነት፣ ከክብር እስከ ውርደትና ንቀት ሁሉንም ያስተናግዳል። በሐሰተኛ ክስ ለእስር ይዳረጋል። የዋህነት፣ እውነተኛነትና ንጹሕ ፍቅር በዓለማዊው ህይወት ውስጥ ቦታ እንደሌላቸው በሚገባ ይረዳል። ምክንያቱም ወደፊት ሚስቴ ትሆነኛለች አላት በጋብቻ ጭምር ያገባት ሃይሚ በሐሰት ህገወጥ መሳሪያ ያዘዋውራል በማለት እስር ቤት ታስገባዋለች። የሆነ ሆኖ ሚኒሊክ ከረፈደም ቢሆን መንቃቱ አልቀረምና ጭክን አድርጓ አንጀቱ በእሷ ላይ ይቆርጣል። ከዛ በኋላም ጠበቃዎችን ይፈልግና በድጋሜ በሐሰት እንደተመሰከረበት ይግባኝ ጠይቆ እሷን በተረዋ እስር ቤት ያቆማታል። ከዛ በኋላ ነበር የሁለቱ ልዩነት የሰፋውና ወደ ፍቺ መገባደድ የደረሰው። ምኒልክ ከሃይሚ ጋር ያለውን ግንኙነት ሙሉ በሙሉ በመተው ከታናሽ እህቱ ጋር የሙዚቃ ጥናቶችን እያደረገ መንፈሱን ማደስ ይጀምራል። ያሳለፈውን የፍቅር ህይወትም በመጽሐፍ ከሽኖ ለህዝብ ያበቃል። ሃይሚ ግን ብዙም ሳትቆይ በሌላ ሰው ራዳር ውስጥ ትገባለች። በወቅቱ የህወሀት ከፍተኛ ባለስልጣን የነበሩት ታደሰ ወረደ፣ አሁን ላይ ብዙዎች እየተነጋገሩበት እንደ አዲስ የሚገኘውም ያለ ፍላጎቷ ቤት አስገብተው እሷን አንድ ልጅ እስከ መውለድ ድረስ አደርሰዋታል ነው የሚባለው። ከዛ በኋላ ነበር እንግዲህ ሃይሚ ከሙዚቃውም አለም እልምብላ የቀረችው ማለት ነው። ዛሬ ላይ ሃይሚ ይዛው የመጣችው ታሪክ በመጽሐፉ አንድ ቦታ ላይም የተጠቀሰ ባይሆንም በስለት ወግቼ ለ12 ዓመት ከሙዚቃ ርቄ ነበር ያለችው ታሪክ ማለት ነው። ሰሞኑ በአንድ ኤፍኤም ጣቢያ ላይ ቀርባ ስሜታዊ ሆኜ ነው የተናገርኩት ለልጄ ስል መናገር አልነበረብኝም ስትል ነበር። እርግጥ ሁለት ልጆች አሏት የምንሊክ ልጅና የታደሰ ወረደ ልጅ ማለት ነው። ታዲያ እንግዲህ በየትኛው የልጁ አባት ይሄኛው ጥቃት እንደደረሰባት በግልጽ ባትናገርም ነገር ግን ደግሞ ከፍቅር ሕይወቷ ጋር የተያያዘ እንደሆነ ጠቆም አድርጋ አሳልፋለች ማለት ነው። ብዙዎች እንግዲህ ከፖለቲከኛው ጋር የነበራት ቁርሾ ከበፊቱ ፍቅሯ የበለጠ በጣም ከባድ ነው እያሉ ቢናገሩም በትክክል ግን ይሄ ነው የሚባል መረጃ እስካሁን ድረስ አልወጣም ማለት ነው። ዞሮ ዞሮ እንግዲህ ሃይሚ እንደ አዲስ ሁሉም ነገር አሳልፋ ድጋሜ በአዲስ አልበሟ ልትመጣ ችላለች። እንግዲህ የእሷ አድናቂዎች የሆናችሁ የገባችሁ ሙዚቃዎቿን ስሙላት ለማለት እንወዳለን። ስለሰማችሁን እናመሰግናለን። መልካም ቆይታ